ቀዳሚ የዋስ መብታቸውን ከለከሏቸው። እስር ቤት ነው የምትወልደው። እግዚአብሔር በሰላም ይገላግላት። ገና ልጅ ናት። በኢየሱስ ስም እግዚአብሔር በሰላም ይገላግላት። ስም እያወጣ ነበረኛ ረሮ ምን ይ ልጅ በልጅነት ነው ያው እግዚአብሔር የሚጠብቃቸው ያው እዚህ ነገሩ እስር ቤት ና መሆኑ ነው መሆኑ ነው የሚደብረው እንጂ ልጅ በልጅነት ነው። እግዚአብሔርን ምና ሮሚ ክርስትና ካላነሳው እያልሽ ነው አሉ እዛ መሆን እስር ቤት እንጂ ያነሳላቸዋሉ አሉ ማይን፣ ቆይ ሮሚ የወጣው እንዴት ነው? ቆይ ከአንቺ ሰውጣ ከአንቺ ሰውጣ የዋለው ቆይ፣ በጣም ጓጓው ለመስማት። እግዚኦ እግዚአብሔርን የለጥፍ ያለው እኔ ፔጅ ላይ ራሱ ዜናው ነው። ቆይ ከዚህ አሁን ከዚህ ሰውጣ የዋለው ከአንቺ ጋር

ይሄ ጉዳይ ትክክል መሆኑን እኔ ዛሬ አረጋግጫለሁ። እነ ጆን ዳንኤል እንግዲህ በትላንትናው ዕለት በድጋሚ ፍርድ ቤት ቀርበው ለሶስተኛ ጊዜ የዋስ መብታቸው ተከልክሏል። ታዲያ በዚህ ፍርድ ሂደት ላይ ፍርድ ቤቱ ናዮ የምትባለው ተከሳሽ ለመውለድ እንደተቃረበች ተናግረዋል። እስር ቤት ከገባች በኋላ ነው እርጉዝ መሆኗን ያወቀችው። ጆን ዳንኤል ጋር ግንኙነት ነበራት በዛ ሰዓት። እንደ በረኛ ቀብ አድርጎ ነበር ማለት ነው ማሰ መዳን ያለ መረባ ክንባላ አላወቃችም። ውጭ ላይ ብትሆን በድብቅ የሚሆን በፍቃድም ያልተፈለገ እርግዝና በኪኒን ወይም ደግሞ በማስወረድ። አንተ ወንድ ልጅ አረ እንዴ! በኪኒን ሆን በማስወረድ ይላሉ። ቀዳዳ ቡትርፍ እኔ ወንድ ልጅ ሆኖ በኪኒንም በማስወረድ ይላሉ። ማስወረድን ትልቅ ነገር ማስወረድ እኮ ኃጢአት ነው እኮ አንተ እንደምታወራው ቀላል አይደለም። አንደኛ በሃይማኖት ኃጢአት ነው ታውቃላችሁ አይደለ ትልቁ ሆኖ ያስወረዳችሁት ልጆች ያስወረድናቸው አቤትኛ ሴቶች ግፋችን የወረዱት ልጆች እንዳለ ምንድን ነው ሰማይ ቤት እንትኑን ይዘጋብናል። ገነት በር ላይ አሉ ይቆማሉ፣ አሉ ሕጻናቶቹ ያስወረዳችኋቸው ሕጻናቶች ገነት በር ላይ እንዳትገቡ ይቆማሉ አሉ። ግን ከዛ በፊት ንስሐ መግባት አለባችሁ። ንስሐ ገብታችሁ ለቤተክርስቲያን ማርያም ኔ እውነቴ እናንተ ከእናንተ በላይ ኔ መጽሐፍ ቅዱስ ኮን ትላል ንስሐ መግባት አ በንስሐ የማይጸዳ ነገር የለም። ልጅ የወረደበት ሰው እግዚአብሔርን መጽሐፍ ቅዱስ ላይ እንደዛ ይላል። ስለዛ ንስሐ መግባት አልበት። አንደኛ በሃይማኖት ክልክል ለ ሁለተኛ፣ ችሬ ስታስወርድ በማስወርድ ብትሞትስ ቀለል አድርገን ታስወርድ ነበር። ውጭ ብትሆን ያልተፈለገ እርግዝና እርግዝና ከመጣ ያዘው በቃ ምንድን ነው ስንት ራሱ በላስቲኩ ስንት ልጅ ተጥሏል፣ እግዚሁ ጊዜ ስንት ልጅ ይጥላቸዋል፣ በዛ በኮንዶ ስንት ተጥሏል። ማስወረድ እርግጠኝነት ሁሉም ሴት አስወርዷል ብዬ ነው የማምነው እኔ። ግን እግዚአብሔር ይጠይቀናል። ሁሉ ሰዓት ላይ ልትወልድ እንደሆነ ተሰምቷል። ማርገዝ እንደ ትልቅ ነገር ነው እን የማየት ምን ችግር አለው ብታረግዝ? ማርገዝ ትልቅ ነገር ነው እንዴ? በጣም ነው የሚያሳዝነው። ጋይስ በጣም የምትሰጡት አስተያየት እኮ ግርም ነው የሚለኝ እኮ አንዳንዴ። አዲሱ የሴጋው ስም ፕላን ቢ ሆኑ አለ እርግዝና መከላከያ ስሟይ ግን ቁም ነገር ማርገዝ ምንም ይህን ያክል የሚካበድ ነገር አለ? ያው ልጅ ስለሆነች ህፃን ስለሆነ በዚህ እድሜያቸው እስር ቤት መሆኑ ልጅ መሆኗ ይከብዳል። ግን እናትና አባቶቻችን እኮ ልጅ ሆነው ከወለዱ የተወለዱ አሉ። በ14 በ13 ዓመት ኢትዮጵያ ውስጥ ገጠር ሀገር ውስጥ ቤትም ቦታ በ14 ዓመት በ13 ዓመት ምናምን የሚወልዱ አሉ። ምንም ችግር የለውም። ግን እስር ቤት መሆኑ ነው። ገብታቸኋል? የእርግዝና ጊዜዋን ሳታጣጥም ነው ያንን የሚያሳዝነው ነገር ላይ መሰጠት ያለበትን ሕክምና ለጭንቅላቷን ቢሆን በደንብ ይሄ በእርጉዝ ስትሆኑ የሚያስፈልጋችሁን ነገር የሚያስፈልጋችሁን ነገር በህይወታችሁ የሚያስፈልጋችሁን ነገር በእርግዝናችሁ ወቅት ያ ያን ነገር ማጣቷ ልጇን እስር ቤት ይሄ ሁሉ መከራ መብላቷ በዚህ እድሜዋ ገብቷችኋል አይደለ? ያ ያ ነገር ያሳዝናል። በተረፈ ግን መርግዝ እና ምንድን ነው? ልጅ የእግዚአብሔር ስጦታ ነው። እግዚአብሔር ብዙ ባለሀብቶች ካያቻቸው ደመንባ እያለቀሱ ልጅ የሚጠይቁ አሉ። ልጅ ያጡአሉ። ልጅ የተቸገረ ማግኘት ያቃታቸዋል። እና ልጅ በሽታ አይደለም፣ ልጅ በሽታ አይደለም። የራሳችሁን አምሳያ፣ የራሳችሁን ምትክ ነው የምተኩትኝ። የራሳችሁን የሆነን ሰው እግዚአብሔር ባርኮ የሚሰጣችሁን ልጅ ነው የምተኩትኝ እና ልጅ ልጅ ያላችሁ ሰዎች እንደ እንትን አይደለም። ገባችሁ ቆይስኪል አዳምጥ ግን የእሷ እስር ቤት መሆኑ ሳሾች መካከል አንዷ ነፍሰ ጡር መሆኗ እና የሞለጇ ቀን መድረሱም ተሰምቷል። ታውቃላቸዋ ለምን እንደተከሰሱ እኔ አልናገርም። እዚህ ግን ለምን እንደተከሰሱ አውቃለሁ። በምን እንደሆነ በሌላ ነገር ነው። ኤኒዌይስ ግን ምንድን ነው እግዚአብሔር እግዚአብሔር ድንግል ማርያም እቅፍ ድግፍ አድርጋ እመቤቴ ትርዳት። በሰላም ትገላገል፣ በሰላም ትገላገል። እቅፍ ድግፍ አርጋ መብርሃን በሰላም ትገላግላት እመቤቴ። በጣም በቃ ደግሞ ሰውነቷ ቅንጭር ያለች ናት፣ ልጅ ናት ምናምን ነው። እና ደግሞ በቃ ይህ መውለድ በሽታ አይደለም፣ በሽታ ሊያዛት አልሰረቀች ወላድነቷን ያሳየችው ቤዛ አናትሽ ላይ በኮርኮም መኮርኮም ነበር እንዴ? ቱ ብዬ አናትሽ መኮርኮም ነበር። ምን አገባሽ? ቢበዛ ባይበዛ፣ ስለ ቤትሽ የተመጣጠነ ምግብ አውሪ። ቆረቆንዳ ቆዳ ይህን ፈልገሽ አረብ ምጽፊው። ስለ ቤትሽ ስለ ቤትሽ አጥኒ። በርበሬ በዛ ወይ ሚጥሚጣ ዋነሰ ወይ ትዳሬ እንዴት ሆነ። ሚያካፖ በዛ። ምን አባሽ አገባሽ? እኔ ፊት ላይ ያለ የባልሽ ሸሚዝ አይበላሽ። ምን አስጨነቀሽ? ልክ የባሏ ሸሚዝ ሲበላሽ እንደምታጠብ ነገር። ሜካፕ በዛ ምን አባሽ አገባሽ? ራሴ ፊት ላይ ነው ምስለው የምጫወትበት። የእኔ ፊት ይሰንጠቅ ይቀደድ፣ ምን አገባሽ? አንዳንድ ሴቶች መጣችሁ እንትንሽ በዛ እንትንሽ በዛ የምትሉ ሰዎች ባሎቻቸው አይተው ወደ እኔ እንዳይመጡ ስለምትፈልጉ ነው። ሌሎችንም ሴቶች አታ ከምታደርጉት እየዞራችሁ ሴት ሆናችሁ ሴት ሆነሽ ቆሮቆንዳ እንትንሽ በዛ እንትንሽ በዛ ለምትያለሽ ሴትን የገዛሹው ስንት ነው የገዛሹ? ሲያምር ልመጅ ቆረቆንዳ ጨርጨራ አሮጊት የሰፈር ተኩላ ቁጭ ምናምን ዛሬ ዛሬ